በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ በብዙ ጸጋ በብዙ ምሕረቱ በጎነቱ በህይወት በጤና የጠበቀን የጠበቃችሁ ብሩካን እግዚአብሔር ልጆች ከሰማያት የወረደ ከእናታችን ከመቤታችን ከቅዱስ ድንግል ማርያም ተወልዶ ቤዛ መድኃኒት ለመሆን መስቀል ላይ በተሰቀለ ጊዜ ሄዳ በደላችንን ሲከፍል ዕዳው የተከፈለለት የዳነ ህዝብ ያደረገን ያደረጋችሁ የቅዱሳን ቤተሰቦች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ እና ጌታ ኢየሱስ ክርስቶስ ከሰማይ አባቱ ከአብና ያው ከሚሆን ከመንፈስ ቅዱስ ጋር እየተመሰገነ የተወደደ ይሁን። እንግዲህ ሐምሌ ሀያ ሰባት ስምንት ዘጠኝ ኦገስት፣ በአጋፔ ዘኦርቶዶክስ ቻናል በገሪዛን በቲክቶክ እንዲሁም ደግሞ በራማ ሚዲያ ባዛይን ሚዲያ ለጎባ መድኃኒዓለም የፈንድራይዚንግ እናደርጋለን። የአባታችንን ቤት እንሰራለን። እድለኞች ነን፣ በጣም በጣም እድለኞች ነን። የእሱን ቤት እንድንሰራና እንድንባረክ ተጠራን። አስባችሁ በተዘጋጀታችሁ ጠብቁ። ተሳትፎ መንፈስ ቅዱስ ሲባርካችሁ ይቀድሳችሁ። ዛሬ የምንማረው የእግዚአብሔር ቃል በዳዊት መዝሙር ላይ የተጻፈውን ቃል ነው። እግዚአብሔር ልጆች፣ ቅዱስ ዳዊት እግዚአብሔር ያለም ልመኛል ተናገረውን ቅዱስ ቃል ከመዝሙር 51 52 ቁጥር ስምንት ላይ እኔስ በእግዚአብሔር ቤት እንደለመለመ እንደ ወይራ ዛፍ ነኝ የሚለውን ይዘን ነው የምንማረው። እንግዲህ ነብዩ ዳዊት ራሱን እንደ ለመለመ ዛፍ ነው የቆጠረው። ብዙ ቦታ ስለ ልምላሜ ይናገራል። መዝሙር 52ም ላይ እግዚአብሔርን፣ እረኝነቱን፣ ታማኝነቱን አሳጠሪነቱን ሲናገር በለምለም መስክ ያሳድራል ይላል። እግዚአብሔር በለምለም መስክ ያሳድራል። እግዚአብሔር ደግሞ እንደ ወይራ ዛፍ ያለመልማል። ወይራ ጠንካራ ዛፍ ነው። ከዛፎች ሁሉ ጠንካራ ዛፍ የሚባለው ወይራ ነው። ደግሞ ጠንካራ ብቻም ሳይሆን የዘይት ዛፍ ነው። ወይራ ማለት የዘይት ዛፍ ነው። በውስጡ ከውስጡ ዘይት ይፈሳል። መብራት ይወጣል። ምግብ ይወጣል። የመንፈሳዊ ሰዎችን ህይወት ይወክላል። ጠንካሮች ናቸው። በህይወት ፈተና፣ በማዕበል እና በነፋስ ውስጥ ጠንክረው የመጡ ናቸው። ደግሞም እንደገና በውስጣቸው የህይወት ዘይት አለ። ምግብ የሚሆኑ ለሰው ጥቅም የሚሆኑ በረከት የሚሆኑ እንደ አብርሃም ለትውልድ በረከት የሚሆኑ እንደ ይስሐቅ፣ እንዲሁ ደግሞ ሰው መብራት ሆኖ ለሰው ህይወትን ያስተማሩ በህይወታቸው የኖሩት ህይወትን የኖሩት ሰዎች መንፈሳዊ ሰዎች እነዚህ እንደ ዛፍ ናቸው። ዳዊት ራሱ እንደዚህ ይገልጣል እና እግዚአብሔር በለመለመ መስክ የሚያሳድር እግዚአብሔር የተከለን እና የጸደቀን በኢየሱስ ክርስቶስ ሞትና ትንሣኤ የለመለመ ዛፍ እንደንሆን ነው። እግዚአብሔር ልጆች ልምላሜ ያስፈልገናል። ልምላሜ በጣም ያስፈልገናል። ልምላሜ የሚያስፈልገው ለስጋችን። ስጋችን ጤነኛ መሆን አለበት። በመጠኑ መመገብ አለብን። በደንብ ራሳችን መጠበቅ አለብን። ታመኮ ከሆነ መታከም ወይም ጸበል ቦታ መሄድ አለብን። እንደ ጦመኛ ጠውልገን ከምንወጣ ተቀብተን አምሮብን መውጣት አለብን። እግዚአብሔር ልጆች መንፈሳቸው ከፊት ለፊታቸው መታየት አለበት። ብርሃናቸው መታየት አለበት። እነ ዳንኤል በባቢሎን አገር ብርሃናቸው ይታይ ነበረ። የሚበሉት ጥራጥሬ ነበር፣ ነገር ግን ከሁሉ ይልቅ ያማረ ፊት ነበራቸው። ሰውነታቸው ያለምለም ነበር። ይሄ ብቻ አይደለም። ሰው መለምለም ያለበት በመንፈሱ ነው። መንፈሳችን መለምለም አለበት። ከእግዚአብሔር ጋር ውሏችንን በማድረግ እያችሁ ምንድነ ቢለው መስጎድነ በክፉዎች ምክር ያልሄደ በዋዘኞች መንገድ ያልተቀመጠ፣ በየአመቱ ፍሬዋን ዛፍ በወዘን አልተተከለችም ዛፍ ይሆናል። ቅጠሎም እንደማለ ዛፍ ይሆናል ይለመልማል። ግን ዝም ብሎ በዋዘኞች መንገድ ያልሄደ በክፉዎች ምክር ያልሄደ እያችሁ ክፎች ሲመክሩት እሺ ብሎ የማይመከር ክፎች የሚያሳዩትን መንገድ የማይቀበል ልክ አይደለም የሚል ምስጉን ነው እሱ እና መንፈስን የሚያለመልመው ነገር ይሄ ነው። በውሏችንን በማስተካከል ከማጋን ምንውለው፣ ምን እየሰማን ምንውለው። እግዚአብሔር መፍራት በፊታቸው የሌሉ ሰዎች ጋር ከዋልን ኤቲስቶች ጋር ከዋልን በመንፈሳዊ ነገር ላይ የሚቀልዱ ሰዎች ጋር ከዋልን የመንፈስ ድንዛዜ ካለባቸው ሰዎች ጋር ከዋልን፣ ሁሌ ስለ መጠጥ፣ ሁሌ ስለ ምግብ፣ ሁሌ ስለ ፋሽን፣ ሁሌ ስለ ቀለም፣ ሁሌ ስለ ሽቶ ከሚያወሩ ሰዎች ጋር ብቻ ከዋልን፣ የሰው ሐሜት፣ የሰው ስም ከሚያነሱ ሰውን በመዘልዘል ከሚደሰቱ ሰዎች ጋር ከዋልን፣ በእውነትም የመንፈስ መሞት ሊያጋጥምን ይችላል። ይገርማችኋል፣ እኛ ይታወቀ ድምጅ ልንሞት እንችላለን። ሰውነታችን አለ ግን ውስጣችን መሞት ነው የሚሰማው የሚታየው አንዳንድ ሰዎች አይታችሁ አታውቁም? ፊታቸው ላይ ብርሃን የሌለ፣ ፊታቸው ላይ ጨለማ ወርቆ ተኮሳትረው፣ ማለት እንዳይመስላችሁ የመንፈስ ብርሃን ጎድሏቸው። ይሄ የመንፈስ ብርሃን መለምልም አለበት፣ እግዚአብሔርን ከማግኘት ጋር፣ ውሎን ከማሳመር ጋር መለምልም አለበት። አንድ ዛፍ መሸታ ቤት ደጅ ላይ ቢተከል ምን የሚሆን ይመስላችኋል? በየቀኑ በየቀኑ እየደረቀና የጠወለገ ይመጣል። ለምን መሰላችሁ? የመሸታ ቤት ሰካራቦች በጊዜው ቆሻሻቸውን ይደፉበታል። ያ ሁልጊዜ የሰካራ ሽንት ቤት የሆነ ዛፍ እንዴት ሊለመልም ይችላል? ይሄ ዛፍ ደህና ቦታ ቢተከልስ? ደህና ቦታ ቢያድግስ? የምንውልበት ቦታ ለሕይወታችን ልምላሜ መድረቅም ትልቁ ምክንያት ነው። ከማጋ ነው። ዝም ብለው ቆሻሻቸውን የሚጥሉበት ሰዎች መሆን የለብንም። ማንም የተነሳ የማይጠቅምና የሚጎዳውን አመለካከል የሚሰጠን መሆን የለብንም። እግዚአብሔር ልጆች ቆመን እንዳንሞት እና የመንፈስ ብርሃን እንዲኖራል፣ የለመለም መንፈስ እንዲኖራል። እግዚአብሔር በእውነት ምኛ ጋር አለሆነ የሚያሳይ የሚናገር መንፈስ ሊኖረን ይገባል። እና መንፈሳችን ሲለመልም እንዲህ አይነት የበረከት ደስታ ይኖራል ነፍሳችን ስትለመልም እንረካለን እንደሰታለን በተሰጠን ኑሮ በተሰጠን ክብር በተሰጠን ጸጋ የተለሰጠን እንኖራለን እግዚአብሔር እናመሰግናለን እንዘምራለን ፍቃዳችን አሳባችን ሰማያዊ ይሆናል ምክንያቱም ሰው ነፍሱ ናት የምትፈቅደው ነፍሱ ናት ስሜት ያላት ነፍሱ ናት እግዚአብሔር የምታመሰግን እግዚአብሔር ልጆች ትንሽ ዝናብ እየረበሸን ነው ግን በትዕግስት እንደስተነ ታነጋግሮ ጠይቃቸዋል እና የለመለመ ነፍስ ባለቤቶች እግዚአብሔር ያለመለመው ነፍስ ባለቤት መሆን አለብህ። ነፍሳችን ወንጌል በመስማት እግዚአብሔርን ቃል በመስማት ያንን የመንፈስ ቅዱስ ብርሃን ወስጦ ታስገባለች። ያች ነፍስ ትጠግባለች፣ ትረካለች። እግዚአብሔር ቃል የሰው ልጅ ነፍስ ያለመለማት ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍስ ያንተ ትጠማለች ነው። ነፍስ ትጠማለች፣ ነፍስ ትመገባለች፣ ነፍስ ህይወት ናት። ስለዚህ በሰው ልጅ ህይወት ውስጥ ይህንን የከበረ አካል የከበረውን ዘላለማዊ አካላችን ነፍሳችንን የሚመግብ ልምላሜ ላይ የሚያኖር ሙሉ ሙሉ ይገባል። ዚር እና የተባረከው የተወደደውን ልምላሜያችንን ከእግዚአብሔር ዘንድ ሊቀበል ይገባል። እና ሰው ሲለመልም ጥላ ይሆናል ለሌሎች እያችሁ ውስጣችንን ሲለመልም የህይወቱ ሀመጭ ከወዲ ይፈልቃል፣ ይላል ቅድም እንደተባለ ነው። የወይራው ዘይት እንደ ዳዊት ህይወት፣ የወይራው ዘይት ለሌሎቹ ልምላሜ ነው፣ ለሌሎቹ ቅባት ነው፣ ለሌሎቹ መልክ ነው። ሰው ሲለመልም ለሰው ይተርፋል፣ ጥላ ይሆናል። አባት ሲሆን ጥሩ አባት፣ እናት ስትሆን ጥሩ እናት፣ ሚስቱን ካህን ሲሆን ጥሩ አገልጋይ መሆን ይችላል። እዚያ ሰው ሲለመልም ሰው ሲለመልም ትልቅ ዛፍ ይሆናል። የአእዋፍ ማረፊያ ይሆናል። እነማማ አበበች ጎበና ለምልመውን ለብዙዎች ማረፊያ ሆኑት። እነ ቢኒያ አካላቸው የኮሰመነ ነው፣ መንፈሳቸው ቤታቸው ግን የለመለመ ነው። ለብዙ ሺህ ነፍሳት ማረፊያ ዛፍ አድርጓቸዋል እ የሰው ልጅ መለምለሙ ጥቅሙ ለራሱ ብቻ ሰው፣ ለቤተሰቡ፣ ለልጆቹ፣ ለሌሎች እርዳታ ለሚያስፈልጋቸው፣ ድጋፍ ለሚያስፈልጋቸው መብራት ለሚያስፈልጋቸው ጨለማ ለሚቀምጡ ህዝቦች ሁሉ ተስፋ ነው የሚሆነው። እግዚአብሔር ሰውን ሲያለመልመው ጥላ እንዲያደረገው ጥላ እንዲሆንለት ነው። እግዚአብሔር ሰውን ሲያለመልመው ለበረከት እንዲሆን አብርሃም አባታችን ብቻውን አልኖረም። ለሁሉ ለሁላችን የተረፈ ነው። አብርሃም ለበረከት ነበረ፣ ተባርኮ ለበረከት ከአብርሃም የሚወጣ በረከት ነበር። የአብርሃም ትውልድ የመሲህ ትውልድ፣ መሲህ ኢየሱስ ከአብርሃም ቤት ተወለደ። ለመለመ አብርሃም፣ ልምላሜ ለብዙዎቻችን አሕዛብ እንድንባረክ ድሮ ከፀሐይ ጋ፣ ከጨረቃ ጋር ያመነዘረ የተኛ በአዳም ልኮን ያመለከ ህዝብ በልምላሜ እንዳ በጸጋ እግዚአብሔር እንዲቆም የሚያደርግ በረከትም በአብርሃም ምመስበኩል እግዚአብሔር ያለ አም ጥቷል ለብዙዎች በረከት አድርጎታል።